ቤተሰብ ቤተሰብ እንዴት ናችሁ? ልኝ በያላችሁበት ሰላማችሁ ይብዛ። የሩታ የይሳቅ ወዳጆች አድናቂዎች የት ናችሁ? ዛሬ እንግዲህ እንደምታዩቸው እንደዚህ ፏፈሽ ብሎ መጣዋል ማለት ነው። አምሮባቸዋል። ሩታም እንግዲህ ሃይማኖቷን ቀየረች የሚባል መረጃም ሰምቻለሁ። ስለሱም እናወራለን። ይሳቅና እንግዲህ ሩታ ምን እና ምን ናቸው? እስከ መቼ ነው ሳብሮስ የሚመጡት? ምንድን ነው ያላቸው ግንኙነት የሚለውንም በደንብ እናወራበታለን። አብርሽስ ይሄን ነገር ሲያይ ምን ይላል? አብርሽ ብቻ ሳይሆን ዳኒ፣ ዳኒ ብቻ ሳይሆን ጽጌም ሜሪም ምን ይላሉ የሚለውን እንግዲህ ሀሳብ እንሰጣለን። እኔ አልዋሻችሁም፣ ይሄን ፎቶ ሳየው በጣም ነው ደስ ያለኝ፣ በጣም ማለት ነው። እና ኢፍጥር አፍጥር እያደረጉ ይገኛሉ፣ ወይም ደግሞ የኢፍጥር ፕሮግራም ላይ እንደምታዩቸው አለባበሳቸው ያምራል፣ ደስ ይላሉ። ስርዓት ያለው አለባበስ ስርዓት ያለው አቀባበጥ ዱአም እያደረጉ ነው። እንደምታያቸው ይመቻቸው። ሩታ ምንም ብታደርግ የሚያምርባት ልጅ ናት፣ እውነት ለመናገር ማለት ነው እና እኔ የእምነቱ ተከታይ አይደለሁም፣ ግን እኔ የተለያየ ሃይማኖት የሆኑ ልጆች ወይም ደግሞ የተለያየ ሃይማኖት የሚከተሉ ልጆች አንድ ላይ እንደዚህ ሳያቸው በጣም ደስታ ይሰማኛል። ምክንያቱም ኢትዮጵያዊነት እንደዚህ ነው በቃ የሰውን ሃይማኖት አልነካም። የኔን ሃይማኖት በመጥፎ እንዲነኩብኝ አልወድም እና የኔን ሲያከብሩልኝ የሌሎችን ሰዎችም ሃይማኖት አከብራለው ማለት ነው። ስለዚህ ያ ነገር ደስ ስለሚለኝ አሁን ሩታ ከኢሳቃ ስትመጣ ደስ ነው ያለኝ እውነት ለመናገር ማለት ነው እና እንግዲህ አብርሽ ይህንን ሲያይ ምን ይላል? ትናንትና ያሴሩትን ሴራ ይታችኋል ጽጌና አብርሽ ማለት ነው ግን ሴራቸው ከሽፎ እሱም ካሉት ካሉበት መጥፎነቱን ለማሳየት ማለት የሰው ልጅ ሊሳሳት እኮ ይችላል። በዛ ሰዓት አሁን ኢሳቅ ተሳስቶ የሆነ ነገር ቢናገር ተሳስቶ የሆነ ነገር ቢያረግ ሰው ነው እንደ ሰው ማለት ነው እና በዛ ላይ ወንድ ልጅ ነው። አልጋ ተነጥፏል፣ አንድ ቆንጆ የሴት አንድ ክፍል ውስጥ ትገኛለች፣ ብቻቸው ናቸው። በቃ ማለት የሆነ አስተሳሰቡ የወረደ ቢሆን ኑሮ በጣም አተራማሽ ጥሩ ስነ ምግባር የሌለው ወንድ ቢሆን ኑሮ እንኳን አይደለም እንደዚህ ተዘጋጅቶ ሊበላ የቀረበን ነገር ሳይበላ ትቶ ሊሄድ ይቅርና የማትበላዋን ወፍ ራሱ በወፍ ለመስለላችሁና ሴቷ የማትገኘውን ሴት ራሱ አግኝተው ከእሷ ጋር መቼ አግኝቻት መቼ ጋብዣት መቼ አብራኝ ክታድራለች ብሎ የሚያስብ ወንድ ነው ያለው በብዛት። ይቅርታ አድርጉልኝና እንደ ይሳቅ አይነት ሰዎችም ለይሴቶች ክብር ያላቸው ወንዶች አሉ። ክብርሽን ጠብቂ። ከራሳቸው ክብር አልፎ አብራቸው ላለችው ሴት ክብር የሚጨነቁ ወንዶች አሉና በጣም ነው ያኮረኝ። ጽጌ ላይ ሲጮህባት እኔ ጮኩባት ያለ የተሰማኝ፣ በቃ ደስ ነው ያለኝ ምክንያቱም ጽጌ መቼ ነው ግን ከሩታ ህይወት የምትወጣው? እግዚአብሔርን እኔ በጣም ይገርመኛል፣ ይደንቀኛል። መቼ ነው ምትወጣው? ማለት እስከ ጥግ ድረስ ገብታ ሰርስራ ደሟን ሁሉ በቃ በጣም ያላረገችው በደል አለ። እንደው እስኪ በጽጌ ማለት እኔ ጽጌን በጣም ነው የምወዳት፣ አክቲንጓ ደስ ይለኛል፣ ቅብጣቷ ደስ ይለኛል፣ ከዳኔ ጋር የነበራቸው ጓደኝነት ደስ ይላል፣ ከሌሎች ጓደኞቿ ጋር ያላቸው ያላት ህይወት ደስ ይላል። ግን በሩታ ላይ እና በአብርሽ ላይ ያደረሰችውን ነገር ሳስብ ምን አይነት ሰው ብትሆን ነው ማለት ምን አይነት ጭካኔ ነው ብዬ አንዳንዴ በቃ ውስጤን በጣም የሆነ ጥያቄ ምልክት ይሆንብኛል። እና አሁንም ሩታ በቃ ታውኜ እኔ በራሴ ልኖርበት ታዊን በቃ ብላ እንግዲህ በራሷ እንደምታዋት በራሷ ለመጣለች አይደል? ተንገበገቡ። ጭራሽ ጓደኛዬ ነች አለች። መቼም ነሻትም ማታቂም መቼም ልቶኛትም ማትችም። ጽጌን የምትወዱ ልጆች ይህንን ነገር ስናገር ሊደብራችሁ ሊከፋችሁ ይችላል፣ ይቅርታ አድርጉልኝ። ግን እሷ የተማረች ናት፣ የአራዳ ልጅ ናት፣ የከተማ ልጅ ናት ምናምን። ነገር ግን ማለት ነው የምታደርገው ድርጊቷ ከሷ የማይጠበቅ የእውነት ነው የምላችሁ የወረደ ስራ ነው የምታደርገው። በሰው ህይወት ውስጥ የሚገባ ሰይጣን ብቻ ነው ፈጣሪ ማብዝቶ የሚጠላው ነገር በሚዋደዱ፣ በሚተሳሰቡ፣ በሚከባበሩ ሁለት ሰዎች መሀል ገብቶ ሰይጣን መዝራት ያልሆነ የሆነውን ነገር ውሸት ጨማምሮ ተናግሮ እነዚ ማለያየት በጣም ትልቅና ከባድ ኃጢአት ነው እና ቢያንስ በጾም እንኳን እንደዚህ የምታ እንጃ አላውቅም። እና ጽጌ ለምን ከህይወቷ ልትወጣ እንዳልቻለች አላውቅም። እና አብረሽ ይህንን ሲሄ ደግሞ በቃ ተቃጥሎ መሞቱ ነው። አይዞ መልካም፣ የመቃጠል ጊዜ ሆንለ ትንሽ ተቃጠል አብርሽዬ። አሁን እንግዲህ ጽጌናት ከስር ከስር እንደ ጅራት እያሽቃበጠች የምትገኘው ሩታም ሄዳለች። እንደገና ደግሞ ፍቅርም ነበረች እሷን በቃኝ ብላ ሁሉንም ነገር ትታ ሄዳለች ማለት ነው። እና አሁን ያለህ እንግዲህ አንተ ብቻ ነህ። እንግዲህ ቻለው፣ ሌላ ምን ይባላል? እና ይህንን ቪዲዮ ስታየው ደግሞ ያው ፈታ እያልክ እንደምታየው ተስፋ አደርጋለሁ። ኢሳቅ ግን ጎበዝ ነው፣ ጀግና ነው። የምር ትችላለህ፣ በጣም ማለት ነው ለምን ማለት ሩታና ይሳቅ ለምን እንደተገናኙ በምን ምክንያት እንደተገናኙ ማንም የሚያውቅ የለም። እኔ በእርግጥ አውቃለሁ ለምን እንደተገናኙ ሲጀመርም ትናንትናም ነግሬያችሁ ነበረ። ግን አሁን ላይ ሰው የሚያስበው ሌላ ታሪክ ነው። ሌላ በቃ ሌላ ዓለም። አንድ ወንድና ሴት አብሮ ሆኑ ማለት በቃ አብሮ አደሩ፣ አብሮ አረጉ፣ የሆነ ነገር አረጉ፣ በቃ ነው የሚባለው ስም ይሰጣል። እኛ አካባቢ፣ እኛ ሀገር ላይ ኢትዮጵያ፣ በጣም አስቸጋሪ ነው። አንድ ሴት ከወንድ ጋር ስትታይ፣ አንድ ወንድ ከሴት ጋር ሲታይ፣ በቃ ሌላ ታሪክ ነው የሚፈጠረው ወይም ደግሞ ሌላ ስም ነው የሚሰጣቸውና ግን እኔ ስለ ሩታ እንገራችሁ ምናልባት የምታውቁ ሰዎች የገመታችሁ ሰዎች አላችሁ አብርሽን እስከ ጥግ ድረስ እየፈተነችው ነው እናንተ ጅልናት እንዴ ያ ሁሉ መከራ መስዋዕትነት የከፈለችለትን ፍቅር ከእናቷ ጋር ተውት ሌላውን ከእናቷ ጋር ተጣልታ እናቷ ምትላትን አልሰማም ብላ ቤት ጥላ ወጣ ሀገር ጥላ ጠፍታ ያቆመችውን የገነባችሁን ፍቅር ማንዴ እንደዚህ በታትራት ይሄዳለች መሰላችሁ ኧረ ሴት ልጅ ጀግና ናት የእውነቴን ነው ምላችሁ እስከ ጥግ ድረስ ልትፈትነው ነው አብርሽን የመጣችው። በእውነት በብዙ ነገር ልትመዝነው ነው። ግን አብርሽ በትንሹም ቢሆን እንግዲህ ፈተናውን እየወደቀ ነው የሚገኘው። ትንሽ ጠርጥሯል እየፈተነችው እንደሆነ ና ከኢሳቅ ጋር አብርሽ። ሩታና ኢሳቅ ምንም ነገር የላቸውም ሲጀመርም ማለት ነው። እንደውም ረዥም ጊዜ ራሱ አይተዋወቁም። ጓደኛ ማቾች ናቸው። ከካሜራ ጀርባ ተገናኝተው አይቻቸው አውቃለሁ። ከካሜራ ጀርባ ይገናኛሉ። የተገናኙት ደግሞ መጀመሪያ የዳኒ ጓደኛ ነበረ። ከዛ የጽጌም ጓደኛ ሆነ። ከዛ በነ ጽጌ በነ ዳኒ ነው የምታውቀው፣ ይሳቅንም ራሱ ማለት ነው። እና ይሄንን የመረጠችበት ምክንያት ሁለቱ ተመካክረው ነው፣ በቃ ማለት እስኪ፣ ተመልካችስ ምን ይላል፣ ምን አይነት ምላሽ የሰጠኝ ይሆናል። እንደገና ደግሞ የካናዳው ጉዞ በነገራችን ላይ ውሸት ነው። እንኳን ካናዳ ማለት ነው ዱባይ ራሱ ሩታ አትሄድም። ልንገራችሁ፣ ኔ በቃ ባጭሩ ልንገራችሁ፣ ትኬትም የተቆረጠም የለም ምንም ነገር የለም። ትኬትም አልተቆረጠም። እሱ ራሱ ኢሳቅ ራሱ ካናዳ ሂዶም አያውቅም፣ ሊሄድም አይችልም ደግሞ አይሄድም። እሱ ለውሸት የተፈጠረ ታሪክ ነው እና አይሄዱም። ሁለቱም እዚህ ነው የሚኖሩት። ለስራ ነው የተገናኙት፣ በሀሳቡ ተስማምቶ ይህን ነገር እንደዚህ ብንሰራ ብሎ ሀሳቡ ከሌላ ሰው ነው የመጣው። ከዛ ሩታም ተስማማችበት፣ ይሳቅም ተስማማ፣ በቃ ይህን ነገር አደረጉት። ስለዚህ አብርሽ ግን ሌላ ታሪክ ሌላ ነገር ነው የፈጠረውና አሁን ማለት አይሆንሽም ብሎ በስነስርዓት ቁጭ ብሎ ይቅርታ ጠይቆ ወደ ራሱ መመለስ ይቻል ስላላወቀው ሰው ገና ማንነቱ ምን ይሁን ምን ይሁን ምን ያድርግ ምን ያድርግ ምንም ነገር ሳያውቅ ወንድ ብቻ ስለተባለ ወንድ ሆኖ ስላየው ብቻ በቃ መጥፎ ነገር መጥፎ ነገር ነግሯት ከእሱ እንድትለይ ነው ያደረገው። ማለት የማያውቀው የማታውቀው የማያውቀውን ሰው ማንነቱ ምን ይሁን ምን ይሁን የማያውቀውን ሰው እንግዲህ አስቡት። ሌላ ያለ ስም ስም ሰጠው ጽጌና እሱ ተመካክረው። ጓደኛዋ ነው እኮ በደንብ ታውቀዋለች። ኢሳቅን በደንብ ነው የምታውቀው። ጽጌ ግን በዚህ ልክ ልትፈትነው መጣ ነበር። ራሷ ተዋርዳ ክብሯን ዝቅ አድርጋ ከዛ ክፍል አንቋሽ ጥሏት ነው ወጡ የሄደ ይኸውልሽ፣ ክብርሽን እንዲበጅ ሰጠሽኛልና ወስጄ ቆሻሻ ላይ ነው የምጥለው ነው ያላትና፣ አብርሽ፣ እኔ እንደዚህ አይነት ስህተት እንደዚህ አይነት የጅል ስራ ባትሰራ ጥሩ ነው። ጽጌ ም ከመቼ ወዴ ነው? አንተ ግን ጽቀ ጽጌ ጋር ምንድነው ያለ ነገር ነው? ያልገባኝም የምሬ ነው። እች ልጅማ የሆነ ነገር የሆነ መንፈስ ማሰቃ አሰርጣም አረ፣ የተመታየው እግዚአብሔር፣ ምን ልታረግልራው? ከጽጌ ጋር ምን ያረተው በእናትህ በራሰህ በህይወት ላይ አትቀልድ፣ የምር ቁማር አትጫወት። ደግሞ የምትበላውን የምትሸነፈውን ቁማር ነው የምትጫወተው። እና ምን ልታደርግልህ ነው? ጽጌን ከስር ከስር ምትንትን ምትላት አረዳ ገባል። እና ኧረ ይደብራል። አብርሽ ወደ ራስህ ተመለስ። እንኳን ጽጌ ማለት ነው እንኳን ጽጌ በዚህ ሰዓት ማንም ሰው አያስፈልግም። የሚያስፈልግ ሩታ ናት። የትዳር አጋር ህይወት ጓዳህን የምታይል የጓዳህን ገመና የምትሸፍንል ብዙ ዋጋ የከፈለችል እሷ ናት። ከእሷ ስር ስር ስር በል ይኸውልህ፣ ወደዚያ ወደዚህ ስታይ ሩታን እስከነ መጨረሻው ልታጣት ጫፍ እየደረስክ ነው። የምር ጉዞ በጣም የሚያስጠላይ አካሄድ ነው እየሄድክ ያለውና ካለፈው ህይወት ካለፈው ስህተት ማትማር ከሆነ መቼም ስለማትማር ሩታ ደግሞ ላጥ ብላ ትሄዳለች። አየው የፈለገችውን ወንድ ማምጣት ትችላለች። ግን ለአንተ ብላ ነው ለፍቅር ስትል ነው ጸጥ ብላ ያለችው። ይህንን ነው ልል የምችለው። እና ሃይማኖታን ቀይራለች እያላችሁ ደግሞ የምታወሩ ልጆች አላቸው። ይቅርታ ሩታ ኦርቶዶክስ ናት። ማተባላት አስራለች። ግን ዛሬ ላይ ከኢሳቅ ጋ የተገናኘችው አንደኛ የእሱን ሃይማኖት አክብሮታን ለመግለጽ እንደገና ፍቅርን፣ ጓደኝነትን ሃይማኖት ልዩነት እንደማይገድበው ሁላችንም ተሳስበን መኖር እንደምንችል ለማሳየት እንጂ እንደዚህ የለበሰችውም ከልጁ ጋርም የሆነችው እንጂ ሃይማኖቷን ስለቀየረች አይደለም። አሁን በአሁንችን ፎቶ ለቀቀች ተብሎ ሩታ ሃይማኖቷን ቀየረች ማሻላ ተባረክላ የምትሉ ሰዎች አላችሁ። አዎ ማሻላ ያምርባችኋል። ማሻላ ብያለሁ እኔ እራሴ ግን ሃይማኖቷን ቀይራ ሳይሆን ጀስት እሱ ሙስሊም ነው፣ ያፈጥራል፣ ጾመኛ ነው። ስለዚህ አብራው ሄዳ እንግዲህ በዚህ መልኩ እያሳለፉ ይገኛሉ። አንድ ላይ ያምራሉ። በቃ ይችናት ኢትዮጵያ በቃ የእውነት ቡታጅራ ውስጥ እኔ በአንደኝነት በጣም በትልቁ መወዳቸው ማከብራቸው በጣም ማለት ነው። ሙስሊም እና ክርስቲያን ያሉት በብዛት ቅልቅል ናቸውና በቃ አንዱ የሃይንዱን ሃይማኖት ሲነቅፍ ሲያዋርድ ዝቅ ሲያደርግ አይቻ አላውቅም። እንደዛ ካለ እንኳን ተሰብስበው ሄዶ አፈር ነው የሚያስበሉት። የምሬን ነው ምላችሁና አንድነታቸው ስብስባቸው በጣም ነው ደስ የሚለው የሚያስቀን ነውና ፍቅራችሁን ያብዛው ሩታዬ፣ አምሮብሻል። በጣም ይሳቅም እንደዛው አብርሽ እንግዲህ እየመረረን ቢሆን ይህንን ነገር እያየ ስታሳዝን በቃ እንዴ ሸሚዜን አንዴ ዛሬማ ማ ሁሉ ነው የምታወልቀው፣ አውልቀ በባዶ ግን በቃ አስፋልት ለአስፋልት ግን አብረሽ እግዚአብሔር የዋህ እኮ ነው። ግን ግን በቃ ሁኔታው ያስቀኛል። ቶሎ ነው የሚናደደው ምናምን እና ወደ ራሳችሁ ተመለሱ። ሩታ ደግሞ በዚሁ ከቀጠልሽ የማትወጩ ችግር ውስጥ እንዳትገቢ፣ ወደ ራስሽ ተመለሽ በጊዜ ቶሎ ነገሩን ቋጭተሽ ይህን ነገር ማብቂያ አብጅለት እላለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። የሩታ ጥንካሬ የምታደንቁ በሩታ ጀግንነት የምትደነቁ ሰዎች ይህንን ቻለን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሳታደርጉ እንዳትወጡ። እወዳችኋለሁ። ፍቅር ያሸንፋል። ሩታና አብሮች ወደፊት ገና ገና ገና ብዙ ጉዞ ይቀራችኋል። ሩታ የጠንካራዎች ጠንካራ የጀግና ሴት ተምሳሌት ጀግኒት ናትና በጣም ነው መወዳት። ከቦና ሁሌም አለን። ከልብ ደጋፊ ከልብ አድናቂ የሆናችሁ ሰዎች ሩታን ሚሴል በየትኛውም ሁኔታ ላይ ብትሆን ልትተዋት አይገባም። እኔ ልተዋት አልችልም። ሩታ ወደፊት ይመቻት።